ሰላም የአበሻ አዲስ ዩቲዩብ ተከታታዮች እንደምን አላችሁ? በዛሬው ለመንገድ በተሰኘው ፕሮግራማችን የተለያዩ ርዕሶችን ዳስሻለው። መልካም ህይወት በውጣ ውረዶች የተሞላች ናት። በወጣትነት የሚከሰቱ ችግሮችን ለማስተካከል ረጅም ጊዜን ይወስዳሉ። እነዚህ ችግሮች ሙሉ ለሙሉ ማስቀረት ባይቻልም በሂደት መቀነስ እንዲሁም ሙሉ ለሙሉ ማጥፋት ይቻል። በአንድ ወቅት አንዲት ወጣት ሴት ልጅ ህይወቷ የተመሰቃቀለ እንደሆነና አንዱን ችግር ስትፈታ ሌላ ችግር እንደሚገጥማት መኖር እንደከበዳትና ከዚህ በላይ ችግሯን መቋቋም እንደማትችል አቤቱታዋን ለአባቷ ታጠርባለች። አባቷም የምግብ አብሳይ ሰራተኛ ነው። እናም ወደ ምግብ ማብሰያ ክፍል ይዟት ሄደ። በዚህ ሰዓት ልጅትም ተከትላው ገባች። ግራ ተጋብታለች። እኔ የነገርኩት ችግሬን እንዴት ልወጣ ብዬ ነው፣ እሱ ደግሞ ወደ ምግብ ማብሰያው ይዞኝ ይገባል ብላ በተሰላቸው ሁኔታ አባቷን ተከተለች። አባትም ሶስት ድስቶችን ውሃ ሞልቶ እሳት ላይ ጣዳቸው። በድስቶቹ ውስጥም ያለው ውሃ መፍላት ሲጀምር በአንዱ ድስት ውስጥ ድንች፣ በሌላኛው ድስት ውስጥ እንቁላል፣ በሶስተኛ ውስጥ ደግሞ ቡና ጨመረባቸውና ከደነው። እናም ምንም ሳይናገር መጠበቅ ጀመረ። ልጁም መነጫነጭና ትዕግስት በጎደለው መልኩ ምን ሊያደርግ እንደሆነ ለማየት መጠበቅ ጀመረች። ከሀያ ደቂቃ በኋላ እሳቱን አጥፍቶ ድንቹን፣ እንቁላሉን አውጥቶ በአንድ ሰሃን አስቀመጠ። ቡናውን በሲኒ ቀርቶ አስቀመጠ። ልጄ አሁን ምን ይታይሻል በማለት ጠየቅ። ልጅ በቁጣ ስሜት ሆና ድንች፣ እንቁላል፣ ቡና አለች። በደንብ ተመልከች፣ ድንቹን ንኪው አላት። እንዳላት አደረገ። ድንቹ ጥንካሬውን እንዳጣ ተገነዘበች። እንቁላሉንም ስበሪው አላት። ሰበረች ነገር ግን አስኳሉ ሌላ ጠንካራና የሚያቃጥል አስኳል ሰርቷል። በስተመጨረሻ ከቡናው ፎት እንድትል አዘዛት። እሷም ጠምሳ ደስ የሚል ጣዕም የፊቷን ፈገግታ ሲቀይረው ታወቀ። አባቴ ይህ ምንድን ነው? አለች። አባትም ማብራራት ጀመረ። ድንቹ፣ እንቁላሉ፣ እንዲሁም የቡናው ዱቄት ሁሉም እኩል የፈላ ውሃ ውስጥ ነው የገቡት። ነገር ግን ሁሉም ለፈላ ውሃ የሰጡት ምላሽ የተለያየ ነው። ድንቹ በፊት ጠንካራ ነበር፣ ነገር ግን በፈላ ውሃ ሲፈተን ጥንካሬውን አጥቶ ልፍስፍስ ሆነ። እንቁላሉ በፊት በቀላሉ ከተሰበረ ሜዳ ላይ የሚፈስ ልፍስፍስ አስኳል ነበር፣ ነገር ግን በፈላ ውሃ ሲፈተን ውስጡን አጠንክሮ መጣ። ስለዚህ የሚያጋጥሙን ችግሮች ሁሉ ራሳችንን እንድናይበትና እንድንለውጥበት የሚያዘጋጀን መሆን አለበት እንጂ ተስፋ መቁረጥ የለብንም በአግባቡ ልናሳልፈውና የወደፊት ሕይወታችንን ልናሳካበት ወይም ልናስተካክልበት ይገባናል፣ በማለት አባትን መለሰላት። ቀጣይ ታሪካችን ይህን ይመስላል። ከሶቅራጠስ እንማር ብዙ ነገሮችን ተምረናል እየተማርንም እንገኛለን። አንዳንድ ጊዜ ሰዎች በምን መንገድ በየትኛው ሁኔታና ቦታ ያወራናቸው የቀለድናቸው ነገሮች በሌላ መንገድ ሊቀይሩብን እንደሚችሉ ስለማናውቅ ብንጠነቀቅ ይረዳናል። ለማን ምን ማለት አለብኝ ከማን ጋር ነው የምናወራው፣ ነገሮችን ለይተን ማወቅ አለብን። ታላቁ ፈላስፋ ሶቅራጠስም አስተምሮናል። አንድ ሰው ወደ ሶቅራጠስ መጥቶ እገሌ ስለተባለው ወዳጅ የሰማሁት ደስ አይልም አለው። ሶቅራጠስም ዝም አለ። ሰውየውም እንደገና ይገርማል ከእርሱ አይጠበቅም በጣም ገርሞኛል አለው ሶቅራጠስም ሰውየው እንደማይለው ስለተረዳ ስለ ወዳጄ ልትነግረኝ የፈለግከውን ልሰማህ የሚችለው ሶስት ጥያቄዎች አሉ እነሱን ስትመልስልኝ ብቻ ነው አለው ሰውየውም ተስማማ ሶቅራጠስም እንዲህ አለው የመጀመሪያው ጥያቄ እውነትነትን የያዘ ጥያቄ ነው ስለ ወዳጄ የሰማኸው መቶ በመቶ እውነት ነው ወይ አለ ሰውየውም መቶ በመቶ እርግጠኛ መሆን አልችልም አለው ሶቅራጠስም ልትነግረኝ የፈለግከው እርግጠኛ እንከውን ነገር ነው አለው። ጥያቄውን ቀጠለ። ሁለተኛው ጥያቄ መልካምነትን የያዘ ጥያቄ ነው አለው። የምትነግረኝ መልካም ነገር ነውን? አለው። ሰውየውም እርሱማ መልካም አይደለም አለው። ሶቅራጠስም አንደኛ፣ እውነትነቱ ያልተረጋገጠ፣ ሁለተኛ መልካም ያልሆነ ነገር ልትነግረኝ ነው የፈለግኸው። ሶስተኛው ጥያቄ ከምትነግረኝ ነገር ለእኔ የሚጠቅመኝ ነገር አለ ወይ? አለው። ሰውየውም የለም ብሎ መለሰ። ሶቅራጠስም በመጨረሻ እውነትነቱ ያልተረጋገጠ መልካም ያልሆነ ለኔ የማይጠቅም ነገር አልሰማም አለው። ወዳጆቼ እውነትነቱ ያልተረጋገጠ መልካም ያልሆነና በሕይወታችን ላይ ጉልህ ሚና የሌለው ነገር ላይ ጊዜን ማጥፋት ትልቅ ብክነት ነው። አንዳንድ ሰዎች በማይመለከታቸው ነገር እድሜያቸውን ይገፋሉ። ታላቁ ፈላስፋ ሶቅራጠስን ይህን እውነት በሚደንቅ መልኩ አሳይቶናል። ስለሆነም በጎ ዓላማ በሌለው ሐቅነቱ ባልተረጋገጠና አንዳች ፋይዳ በሌለ ነገር ላይ ጊዜያችንን አንፍች እርግጠኛ ባልሆነው ነገር ሰዎችን አንኮንን። አበቃው። ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ።